ያሳዝናል። በፍራስ ሲጠበቅ የነበረው በሽታ የተከሰተ ይመስላል። እኔም በተደጋጋሚ ወደፊት እየመጣ ስላለው በሽታ ፕሮግራም በማዘጋጀት አቅርቤላችሁ ነበረ። ጸሎት አድርጉ ራሳችሁንም ጠብቁ፣ ስልም ምክረ ሐሳቤን አስቀምጬ ነበር። ታዲያ ከወራት በፊት ስናስጠነቅቀው እንደነበረው የኢትዮጵያ ጤና ሚኒስቴር በደቡብ ኢትዮጵያ ክልል ጅንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፌቨር በሽታ መከሰቱን ማሳወቁ የዓለምን ትኩረት ስቧል። በዚህ አዲስ በሽታ ምክንያት ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች መሞታቸውም በስፋት እየተዘገበ ሲሆን መረጃውም የሴራ ተንታኞችን ቀልብ ሰርቋል። ይህንን በማስመልከት የዓለም ጤና ድርጅት ደብሊው ኤች ኦ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ለዚህ ሄሞራጂክ ፌቨር ቫይረስ አፋጣኝ ምላሽ ለመስጠት 300ሺ የአሜሪካን ዶላር ከአደጋ ጊዜ ፈንድ ድጋፍ መደረጉን ማሳወቃቸው ሁኔታውን የበለጠ ውስብስብ ያደርገዋል። የዓለም ጤና ድርጅት ይህን ገንዘብ የለገሰው በሽታው በተከሰተበት አካባቢ ባለሙያዎችን መድኃኒቶችንና ቁሳቁሶችን በመላክ ስርጭቱን ለመክታትና ድንበር ዘለል የሆነ መስፋፋት እንዳይከሰት ለመከላከል በማለም ነው። ድርጅቱ ከኢትዮጵያና ደቡብ ሱዳን ቢሮዎች ጋር በመቀናጀት እየሰራ መሆኑን በመግለጽ ስጋቱ ከሀገር አልፎ ሊሄድ እንደሚችል እየተነገረ ነው። ይሁንና የሴራ ተንታኞች ይህንን ፈጣንና ከፍተኛ የገንዘብ ድጋፍ ሲመለከቱ ከበሽታው መከሰት ይልቅ በስተጀርባ አለ የሚሉትን ሴራ በመጎልጎል ጠርጥር ከገንፍ ውስጥ አይጠፋም ስንጥር እያሉ ነው። ያልጠረጠረ ተመነጠረ ያሉ የሚመስሉት የሴራ ተንታኞቹ እንደ ዓለም ጤና ድርጅት ያሉ ዓለም አቀፍ ተቋማት የሚያደርጉት ፈጣን ምላሽና ድጋፍ ሰፋ ያለና ሚስጥራዊ የሆነ ዓላማን ለመተግበር የሚደረግ ዝግጅት አካል ነው ሲሉ ይደመጣሉ። የእነሱ ጥያቄ በሽታው በድንገት የተከሰተ ነው ወይስ በሀያላን አገራት ወይም ምስጥራዊ ቡድኖች ሆን ተብሎ የተለቀቀ ነው የሚል ነው። በበሽታው የኃያላን አገራት እጅ ካለበት ይህን የሚያደርጉበት ዋነኛው ምክንያት ደግሞ የዓለምን የህዝብ ቁጥር ለመቀነስና ኪሳቸውን ለማደለብ ነው ብሎ ያምናሉ። በዚህ እይታቸው የጂንካው ሄሞራጂክ ፌቨር መከሰት ዓለም አቀፍ ኃይሎች ሰዎችን ለመቆጣጠርና ለአዲሱ የዓለም ሥርዓት የሚደረገውን ዝግጅት ለማፋጠን የሚጠቀሙበት አጋጣሚ ነው። የዓለም ጤና ድርጅት የሚያደርገው ድጋፍም የሆነን ሴራ ለመደበቅና ለመሸፋፈን እንደ ሽፋን ነው ይላሉ የሴራ ተንታኞቹ። እንዲሁም ባለፉት ጊዜያት በተለያዩ ፕሮግራሜ ወደፊት ይከሰታል ተብሎ ስለሚጠበቀው በሽታ ኤክስ በስፋት አጫዎቻችሁ ነበረ። ታዲያ የሴራ ተንታኞቹ በጅንካ የተከሰተው ይህንን በሽታ ምናልባት ሀያላኑ ቀድሞ የነገሩን በሽታ ኤክስ ሊሆን ይችላል ሲሉ መላምታቸውን እያስቀመጡ ነው። ሌላው እንደ በሽታ ኤክስ ያሉ ወረርሽኞች የመድኃኒት ኩባንያዎችን ትርፍ ለማሳደግ ታስበው የሚፈበረኩ ናቸው በሚል ይከራከራሉ። ይህንን ሐሳባቸውንም ለማጠናከር እንዲህ ይላሉ። የሴራ ተንታኞቹ መድኃኒት ኩባንያዎች ስር የሰደዱ በሽታዎችን ሙሉ በሙሉ ከመፈወስ ይልቅ ማከም የበለጠ ትርፋማ ያደርጋቸዋል። በመሆኑም አዳዲስ በሽታዎች መከሰት ወይም ሆን ተብሎ መልቀቅ ለክትባትና ለሕክምና አገልግሎት ቋሚና የረጅም ጊዜ ደንበኞችን ያስገኝላቸዋል በሚል ሐሳባቸውን ያጠናክራሉ። የዓለም ጤና ድርጅት በደቡብ አፍሪካ የክትባት ቴክኖሎጂ ልውውጥ ማዕከል መክፈቱና የክትባት ስርጭትን ፍትሃዊ ለማድረግ መፈለጉ ዓለም አቀፍ የጤና መዋቅሩን ለማጠናከር ያለመ ነው። ሆኖም የሴራ ተንታኞች ይህንን የሚመለከቱት የበሽታውን መፍትሄ ለማዘጋጀት የሚደረግ ጥረት ሳይሆን የመድኃኒት ኢንዱስትሪውን ኃይል የሚያጠናክር እንቅስቃሴ አድርገው ነው ፈጣን ክትባት ማዘጋጀት መቻል የሰው ልጆችን ኮረርሽን ለመጠበቅ የሚያስችል ቴክኖሎጂካዊ ዝግጅት ሳይሆን አዳዲስ ገበያዎችን ለመክፈት የሚደረግ ፍልሚያ ነው የሚል ስሜት ያሳድራል በጅንከ የተከሰተው የቫይረስ ሄሞራጂክ ፌቨር ስጋትና የዓለም ጤና ድርጅት ያደረገው 300 ሺህ ዶላር ድጋፍ ከዓለም አቀፉ የበሽታ ኤክስ ስጋት ጋር ተዳምሮ ለሴራ ተንታኞች ጠንካራ ማረጋገጫ ሆኖላቸዋል። ለበሽታው መፍትሄ ለማምጣት የሚወሰዱት ድርጊቶች ሁሉ በሴራ ተንታኞች ዓይን በሃያላን ቡድኖች የህዝብ ቁጥርን ለመቀነስና የጤና ኢንዱስትሪውን ትርፍ ለማሳደግ የሚደረግ ሚስጥራዊ የሴራ አካል ተደርገው ይወሰዳሉ። የህመሙ ምልክቶችና እየተላለፉ ያሉ ማስጠንቀቂያዎች የጂንካው ሁኔታ እየከፋ መምጣቱን ያሳያል። ታዲያ ሕክምና ሲሰጡ የነበሩ ሁለት የጤና ባለሙያዎችን ጨምሮ ስድስት ሰዎች መሞታቸውን የጂንካ አጠቃላይ ሆስፒታል ለቢቢሲ ማረጋገጡ የበሽታውን አደገኛነት ያሳያል። ይህ ደግሞ በኢንጂነሪንግ በልጽገው የሚለቀቁ በሽታዎች አሉ የሚለውን የሴራ ተንታኞቹን ሀሳብ ያጠናክራል። የህክምና ባለሙያዎች በበሽታ መያዛቸው ወረርሽኙ ምን ያክል በፍጥነትና ምን ያህል በቀላሉ ሊሰራጭ እንደሚችል የሚያሳይ ሆኖ ቀርቧል። የሟቾች ቁጥር መጨመር በተለይ ታካሚዎች ላይ በፍጥነት የኩላሊት ስራ የማቆም ሁኔታ መታየቱ በሽታው ሆን ተብሎ የተለቀቀና ከፍተኛ ጉዳት እንዲያደርስ ታስቦ የተሰራ ነው የሚለውን አስተሳሰብ ያጠናክርላቸዋል። ዶክተር ሰላሙ እንዳሉት ኩላሊት በፍጥነት መክሸፉ ከመደበኛ አደጋ በላይ የሆነ ነገር እንዳለ ያመናክታል። የሴራ ተንታኞች ይህንን ንግግር የሚተረጉሙት በሽታው የሰውነትን መሰረታዊ ስራዎች ለማስተጓጎል ታስቦ የተሰራ ነው በሚል ነው። ሄሞራጂክ ፌቨር ምልክቶች እንደ ትኩሳት፣ ራስ ምታት፣ ሆድመም ማስመለስና ማስቀመጥ እንዲሁም ከፍተኛ ደረጃ ላይ ያለ ሲደርስ ደግሞ ከአፍና ካፍንጫ ደም መውጣት ምልክቶች ይታያሉ። እነዚህ ሁሉ ምልክቶች ህዝቡን በከፍተኛ ፍርሃት ውስጥ እንዲገባ ያደርጋሉ። የጤና ሚኒስቴር ለህዝብ ያስተላለፋቸው ጥንቃቄዎች ምልክት ከታየበት ሰው ጋር ንክኪ ሲኖር ራስን የመከላከል ዘዴዎችን መጠቀምና ሁልጊዜ እጅን በሳኒታይዘር ወይም በሳሙና መታጠብ ከጤና አንጻር ትክክል ቢሆኑም ሴራ ተንታኞቹ ግን እነዚህ ጥንቃቄዎች የሚደጋገሙት ህዝቡን በቋሚ ማስጠንቀቂያና ጭንቀት ውስጥ ለመክተት ነው የሚል ነው። ይህም የግል ነጻነትን የሚገድብና የዓለም አቀፉን የቁጥጥር ስርዓት የሚያጠናክር እርምጃ ነው። ይህ የሴራ ተንታኞቹ ግን ብዙም አያሳምንም። በሽታ የሚተላለፍበት መንገድ ቀጥተኛ የአካል ንክኪ፣ ፈሳሽ መንጋት ወይም በእንስሳት ወለድ ቢሆንም የሴራ ተንታኞች ከእንስሳት ወደ ሰው የሚተላለፉ ወረርሽኞች መብዛት አያላን ቡድኖች ሆን ብለው የዱር የዱራራዊትን በበሽታው እንዲጠቁ በማድረግ የሰው ልጆችን የሚያጠቁበት መንገድ ነው የሚል ተረጣሪ ያነሳሉ። የሪፍት ቫሊና የደንጌ ትኩሳት በወባ ትንኝ እንደሚተላለፉ መገለጹም በሽታውን የመቆጣጠሩ ሂደት አስቸጋሪና ረጅም ጊዜ እንዲወስድ ታስቦ የተሰራ ነው የሚል አስተሳሰብ እንዲፈጠር ያደርጋል። የዓለም ጤና ድርጅት በጅንከ የተከሰተውን በሽታ ለማከም የሚውል መዳኒት እንደሌለው መግለጹ የሴራ ተንታኞችን ክርክር ያጠናክራል። መድኃኒት አለመኖር የመድኃኒት ኩባንያዎች ኪሳቸውን የሚያደልቡበትን ክትባትና ረጅም ጊዜ የሚወሰድ ህክምና ላይ እንዲያተኩሩ እድል ይሰጣቸዋል ለቢጫ ወባና ኢቦላ ክትባቶች መኖራቸው የተጠቀሰ ቢሆንም የጅንካው በሽታ ምንነቱ ገና በመመርመር ላይ መሆኑ ክትባቱ እስኪገኝ ብዙ ሰዎች እንዲሰቃዩና እንዲሞቱ በማድረግ ፍርሃትን ለመጨመር የታቀደ ነው የሚል የሴራ ትንታኔ ይሰጣል የዓለም ጤና ድርጅት ድንበር ዘለል ስርጭትን ለመከላከል ከኢትዮጵያና ከደቡብ ሱዳን ጋር በቅንጅት እየሰራ መሆኑ የሴራ ትንታኞች ዓለም አቀፉ ቡድን የኢትዮጵያን ችግር ለራሱ ዓላማ ለመጠቀም እየፈለገ ነው ብለው እንዲያምኑ ያደርጋቸዋል። የ300000 ዶላር ድጋፍ መጠን ምንም እንኳን አስቸኳይ ቢሆንም ትልቁን የጤና ሴራ ለመሸፈን የተደረገ ድጋፍ ብቻ ነው ብለው ሊከራከሩም ይችላሉ። በአሁኑ ሰዓት ሁለት ሰዎች በሆስፒታሉ ህክምና እየተደረገላቸው መሆኑ የተሰማ ሲሆን እነዚህም ታማሚዎች የመድኃኒት ሙከራዎች ሊደረጉባቸው ይችላል፣ የሚል ጥርጣሬ እንጭራል። የጤና ሚኒስቴር ፈጣን ምላሽ ሰጪ ቡድን መላኩም የበሽታውን ምስጢር ለመደበቅና ከፍተኛ የደህንነት ቁጥጥር ለማድረግ ነው በሚል አንዳንድ የሴራ ተንታኞች ሀሳባቸውን እየሰጡ ነው። የጂንካው የቫይራል ሄሞራጂክ ፌቨር መከሰትና የዓለም ጤና ድርጅት ፈጣን ምላሽ በተለይ የህክምና ባለሙያዎች በበሽታው መያዛቸው ሴራ ተንታኞችን የበለጠ የሚጠረጥሩበትን ምክንያት ይሰጧቸዋል። የዶክተርና የነርሶች ሞት የበሽታውን አደገኛነትና አርቲፊሻልነት ያመላክታል ብለው ይከራከራሉ። ይህ የሚሆነው በሽታው ሆን ተብሎ ከተፈጠረ በተፈጥሮ የሚከሰት ወረርሽኝ የበለጠ ተላላፊና ገዳይ እንዲሆን ተደርጓል በሚል እምነት ነው። በተጨማሪም የበሽታው ምልክቶች መታየት የጀመረው ከሶስት ሳምንት ገደማ በፊት መሆኑና ይፋ የተደረገውም በቅርቡ መሆኑ የጤና ተቋማቱ የመረጃ መደበቅ ወይም ሆን ተብሎ የማዘግየት ተግባር ፈጽመዋል የሚል ጥርጣሬ ያጭራል። ሴራ ተንታኞች እንደሚሉት ወረርሽኙን ለመቆጣጠር በሚል የተወሰኑ ቡድኖች ለበሽታው የመዘጋጀትና የግል ጥቅሞቻቸውን ለማረጋገጥ ጊዜ አግኝተዋል። በጂንካ ከተማ የተከሰተው በሽታ ምንነቱ በመረጋገጥ ላይ ያለ መሆኑ በተደጋጋሚ መገለጹ የምርመራው ውጤት መዛባት ወይም መቀየር እንደሚችል የሚጠቁም ነው። የምዕራቡ ዓለም ሀያላን በምርመራው ውጤት ላይ ተጽዕኖ በማድረግ በሽታው የራሳቸው የላብራቶሪ ውጤት እንዲመስል የማድረግ ዕድል አላቸው የሚል ጥያቄ ይነሳል። ይህ ደግሞ በበሽታው ላይ ሙሉ ቁጥጥር ለማግኘት ይረዳቸዋል ተብሎም ይታሰባል። የበሽታው ምልክት በታየባቸው ታካሚዎች ላይ በፍጥነት የኩላሊት ስራ ማቆም መከሰቱ በሽታው መደበኛ ካልሆኑ መንገዶች የመጣ መሆኑን የሚያሳይ ነው ሴራ ተንታኞች ይህንን ምልክት የሚተረጉሙበት በሽታው የሰውነትን ወሳኝ ክፍሎች በመሰባበር የሰውን ልጅ የመከላከል አቅም በፍጥነት ለመናድ ታስቦ የተሰራ ነው በሚል መላምታቸውን ያስቀምጣሉ በበሽታው የተጠረጠሩት ሰዎች ወደ ሌሎች ከተሞች ሪፈር መደረጋቸው ልክ እንደ ሐዋሳና ወላይታ ሶዶ መላካቸው ስርጭቱን ከማስፋፋት ውጪ ሌላ ዓላማ የለውም የሚል እምነት በሴራ ተንታኞቹ ዘንድ አለ የሚሆነው ሃያላኑ ቡድኖች በሽታው ከአንድ አካባቢ አልፎ ወደ ሰፊ ከተሞች እንዲዘረጋ በመፍቀድ የበሽታውን ስፋት በመጨመር ፍርሃትን ለማስፋት ይፈልጋሉ በሚል አስተሳሰብ ነው። የዓለም ጤና ድርጅት ከኢትዮጵያና ደቡብ ሱዳን ቢሮዎች ጋር በቅንጅት እየሰራ መሆኑም ተገልጿል። በሽታው ድንበር ዘለል በሆነ መንገድ እንዲታይ በማድረግ ዓለም አቀፍ ጣልቃ ገብነት ለማድረግ መዘጋጀትንም ያሳያል። የሴራ ተንታኞች ይህንን የሚመለከቱት ሃያላኑ ቡድኖች የአፍሪካ ሀገራትን አዲስ የሙከራ መስክ ለማድረግ በሚያደርጉት ጥረት ውስጥ እንደ አንድ ምዕራፍ ነው የጤና ሚኒስቴር ፈጣን ምላሽ ሰጪ ቡድን ወደ ስፍራው መላኩ የበሽታውን መንስኤ ለማወቅና ስርጭቱን ለመክታት ቢሆንም በሴራ ተንታኞች አይን ሲታይ ቡድኑ የተላከው የበሽታውን ምንጭ ለመደበቅና ከፍተኛ የደህንነት ቁጥጥር ለማድረግ ነው ተብሎ ነው ይህ ግን የሴራ ተንታኞቹ እንጂ የእኛ አይደለም የወባ ትንኝ ንክሻና የአይጥ ዝርያዎች የበሽታውን ዝርያዎች እንደሚያስተላልፉ መገለጹ በሽታው ከቁጥጥር ውጭ ሆኖ እንዲቆይ ተደርጓል የሚል አስተሳሰብ እንዲፈጠር ያደርጋሉ። ይህ ደግሞ ቋሚ ክትባቶችና መድኃኒቶች መገኘት እስኪችሉ ድረስ ህዝቡ በፍርሃትና በስጋት ውስጥ እንዲኖር ይገፋፋዋል የሚል መደምደሚያ ላይ ይደርሳል። የዓለም ጤና ድርጅት አጠቃላይ የቪኤችኤፍ ህመሞችን ለማከም የሚውል መድኃኒት እንደሌለው ማሳውቋል። ታዲያ መድኃኒት አለመኖሩ አዳዲስ ክትባቶችንና የህክምና ቴክኖሎጂዎችን በማስተዋወቅ ፋይናንሳዊ ትርፍን ለማግኘት የሚደረግ የረጅም ጊዜ እቅድ አካል ነው ብለው ያምናሉ። ይህ በእንዲህ እንዳለ ሆኖ ከጅንካው በሽታ በተጨማሪ አዲስና ገዳይ የሆነ አር ኤስ ቪ ቫይረስ ዓለምን እያሳሰበ ይገኛል። በሽታው ለልብ ምት መዛባት ለስትሮክና ለልብ ድካም አደጋ ይዳርጋል። አስቀድሞም ብዙዎችን ለእልፈት ዳርጓል። አር ኤስ ቪ በመባል የሚታወቀው የመተንፈሻ አካል ቫይረስ በዓለም ዙሪያ መስፋፋት ጀምሯል። ምልክቶቹ ከጉንፋን ምልክቶች ጋር ተመሳሳይ ናቸው። ነገር ግን የበሽታው ውስብስብነት ከባድ ከመሆኑም በላይ በጃማ ኔትወርክ ኦፕን በተሰኘው መጽሔት መሰረት ከአዲስ የኮሮና ቫይረስ አደጋ ጋር የሚነጻጸር ነው። የሲንጋፖር ጠቅላላ ሆስፒታል ስፔሻሊስት የሆኑት ኢያንዊ የጉንፋን ምልክት ካለባቸው ህሙማን መካከል ከ5 እስከ 10% የሚሆኑት በእርግጥም በዚህ ቫይረስ የተጠቁ ናቸው ብለዋል። ይህ ቫይረስ ከጉንፋን ወይም ከኮቪድ ቫይረስ ያነሰ ቢሆንም የሚያስከትለው መዘዝ ልክ እንደሱ ከባድ ሊሆን እንደሚችልም ተናግረዋል። በመጽሔቱ ላይ እንደተገለጸው ሆስፒታል ከገቡት ህሙማን መካከል ወደ 5 ፐርሰንት የሚሆኑት በበሽታው ሞቷል። የተጠቁት ደግሞ ለልብ ምት መዛባት፣ ለስትሮክ፣ ለደም መርጋትና ለልብ ድካም ከፍተኛ ተጋላጭነት አላቸው። በአርኤስቪ ምክንያት ሆስፒታል የገቡ አዋቂዎች በ300 ቀናት ውስጥ የልብና የደም ዝውውርና የነርቭ ውስብስቦች የመጋለጥ ዕድላቸው ይጨምራል ተብሏል። በአርኤስቪ የተጠቁ ሕፃናት ደግሞ የመተንፈሻ አካላት ውስብስቦች የመጋለጥ ዕድላቸው ከፍ ያለ ነው። አርኤስቪ በፈረንጆቹ አቆጣጠር በ1956 በቤተ ሙከራ ቺምፓንዚዎች ላይ ተገኝቶ በ1957 ደግሞ በሰዎች ላይ ተገኝቷል። ታዲያ ይህ ደግሞ የሴራ ተንታኞቹን ሐሳብ ይበልጥ የሚያጠናክር ነው። የኔ መልእክት አዲስ አደገኛ በሽታ ሊመጣ ነው ወይም መጣ ብሎ መሸበር አያስፈልግም። በእርግጥ ሁሌም እንደምላችሁ መጠንቀቁ አይከፋም፣ ግን ደግሞ ከምንም በላይ ጸሎት ዋነኛው መፍትሄ ነው። ያን አደገኛ ኮረና በሽታን ያባረረው የሁሉም ቤተ እምነት ጸሎት ነውና፣ አሁንም ጸሎት ያስፈልጋል። ጊዜው ከፍቷል፣ ሁላችሁም በየሃይማኖታችሁ ጸሎት አድርጉ የሚል መልእክት እያስተላለፍኩኝ፣ እናንተስ በዛሬው ፕሮግራማችን ላይ ምን አስተያየት አላችሁ? አዲስ ስለተከሰተው የጂንካ በሽታስ ምን ሰማችሁ? እንደተለመደው ሐሳብ አስተያየታችሁን ኮመንት ላይ እያሰፈራችሁ በዛውም እግረ መንገዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በሌላ ፕሮግራም እስከምንገናኝ ለዛሬ አበቃን። መልካም ጊዜን ተመኘን።